ሰላምታዬ በያላችሁበት ድረስ እንዴት ናችሁ! ዛሬ በጣም በሚገርም ሐሳብ ተገናኝተናል። ፓብሎ ፒካሶ ታላቁ ሰዓሊ ጉድ አርቲስትስ ኮፒ በደ ግሬት ዋንስ ስቲል ይልናል። ጥሮች ይኮርጃል፣ ምርጦች ደግሞ ይሰርቃሉ ማለቱ ነው። ዛሬ ከ45ኛው እና ከ47ኛው የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ከአስገራሚ የህይወት ልምዶቹ ለእኛ በጣም ወሳኝ የሆኑት ለህይወታችን ለስራችን፣ ለገቢያችን በተለይ ደግሞ ከሰዎች ጋር ላለን ግንኙነት በጣም ወሳኝና በፍጥነት ለውጥ የሚሰጡ ልምዶችን እንሰርቃለን። ልትወደው ልትጠላው ትችላለን። ፐርሰናሊቲው ላይመችህ ይችላል። የሚከተለው ፖሊሲ ወይም ደግሞ የሚናገራቸው ንግግሮች ላይዋጡልህ ይችላል። ይሄ ሰው ግን በጣም ስኬታማ ነው። ለልጆቹ በጣም ምርጥ አባት በቢዝነስ ደግሞ በጣም ብዙ ጊዜ ወድቆ የተነሳ የጽናት ተምሳሌ ነው። በፖለቲካ ደግሞ ብዙ ልምድ ሳይኖረው በሴራ በተንኮልና በጥበብ የተካሉት የዋሽንግተን ፖለቲከኞች አሸንፎ በታሪክ ታይቶ በማይታወቅ ደረጃ ከስልጣን ወርዶ ተመልሶ ወደ ስልጣን የወጣ የሀገር መሪ ነው። እንደውም ብዙ ጋዜጠኞች ዘ ግሬተስት ካምባክ ኢን ፖለቲካል ሂስትሪ ይህ ማለት በጣም ታላቁ ወድቆ የመነሳት የፖለቲካ ታሪክ እንደማለት። ታዲያ በእኛ ህይወትም እኮ ብዙ ክፍተት አለ። ብዙ የወደቅንባቸው ዝቅ ያልንባቸው፣ የተናቅንባቸው ቦታዎች አሉ። ከሰዎች ጋር ባለን ግንኙነት ሊሆን ይችላል። ራሳችንን መቀየር የምንፈልገው ገቢያችንን ማሳደግ ልንፈልግ እንችላለን። በስራ በኑሮ መለወጥ ልንፈልግ እንችላለን። ትምህርት ላይ ራሳችንን ጎበዝ ማድረግ መለወጥም ልንፈልግ እንችላለን። ብቻ ህይወታችን ውስጥ የማንክደው ትልቅ ክፍተት አለ፣ ድክመት አለ። ብዙ ጊዜ ሰዎች እንደማይፈልጉን እንደተናቀን እናስባለን። እንደ ዶናልድ ትራምፕ የተናቀ ሰው አታገኙ፣ በተለይ በፖለቲካ። ምክንያቱም ትንሽ ትልቁ የሚያንጓጥጠው ሰው ነው። መቼም መሪ ይሆናል ተብሎ የማይጠበቅ ሰው ነው፣ ግን እዛ ቦታ ላይ ቁጭ አለ። ታዲያኛስ ወደ ህልማችን የምንደርሰው እንዴት ትልቅ የምንለውን አምቢሽየስ የምንለው ህልማችንን የምናሳካው ምን ብናደርግን? በዚች አጭር ደቂቃ ውስጥ በህይወታችን ውስጥ በጣም የምንፈልገውን ነገር የምናሳካበትን በጣም ወሳኝ ጥያቄ እንመልሳለን። እንዴት ላሳካው፣ እንዴት ራሴን ልቀይር የሚለውን መልስ ታገኛላችሁ። ሁሉንም የህይወት ጥያቄያችሁን እመልሳለሁ እያል። አሁን ከምነግራቸው የዶናልድ ትረምፕ ህይወት ግን አንድ እንኳን የምትሰርቁት የምትወስዱት ቁልፍ ነገር ይኖራል። ያቺ ቁልፍ ህይወታችን ላይ ትልቅ ኢምፓክት ይኖራል። እመኑ፣ ታተርፉበታላችሁ። በነገራችን ላይ የሰዎችን ልምድ መስማት፣ መጽሐፍ ማንበብ፣ ፖድካስቶችን ማየት በጣም የሚጠቅመን ለምን መሰላት? ያ ሰው እዛ ጋር ለመድረስ ቢያንስ 20፣ 30፣ 40 ከዛም ዓመት በላይ ይፈጅበታል። እኛ ግን ያ ሰው የጻፈውን መጽሐፍ ስናነ የተናገረውን ንግግር ስንሰማ ወይ ደግሞ የህይወት ልምዱን ስናደምጥ በዛች አጭር ደቂቃ ውስጥ ትልቅ የህይወት ትምህርት እንማራል። 20 ዓመት 30 ዓመት ሳንፈጅ በአቋራጭ ትልቅ እውቀት እንወስዳለን። አያችሁ፣ መጽሐፍ ማንበብ፣ የሰው ታሪክ መስማት ጥቅሙ ይሄ። ከዶናልድ ትረምፕ ደግሞ ምርጡን እንወስዳለን። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። በተጨማሪ ደግሞ ሁሌ አዳዲስ ቪዲዮዎችን ስንለቅ የማሳወቂያ መልእክት እንዲደርሳችሁ፣ ፊት ለፊት እንዲመጣላችሁ ከጎኑ የደወል ምልክቷን መጫን አለባችሁ ሰብስክራይብ ከሚለው ጎን። ከዚህ በተጨማሪ ልጅ ካላችሁ ታናሽ ወንድም ይሆናል ታናሽ እህት ይሆናል የአክስት የአጎት ልጅ ወይ ጎረቤት ሊሆን ይችላል ብቻ ከዘጠኝ እስከ አስራ ሁለተኛ ክፍል ከሆነ የሃይስኩል ተማሪ ከሆነ በተለይ ደግሞ አስራ ሁለተኛ ክፍል ኢንትራንስን አልፎ ዩኒቨርሲቲ መግባት የሚፈልግ ከሆነ የትኛውም ትምህርት ሊከብደው ይችላል። ማት፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወይ ደግሞ የሶሻል ትምህርት ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ ወይ ደግሞ ቋንቋ ሊያስቸግረው ይችላል። ኢንግሊሽ ወይ ኤሴቲ። እነዚህን ትምህርቶች በሆኑ በጣም ቀላልና በሚገባ መንገድ አስጠንቶ በጣም ብዙ ጥያቄ አሰርቶ ጌም እንኳን የሚጫወተው ትምህርታዊ ጌም ነው የጥያቄ ጌም ነው። አይምሮ በጣም ፈጣን እንዲሆን እንዲገባው፣ ብዙ ነገር እንዲያስታውስ የሚረዳው ጌሞችን ሁሉ ያካተተ አፕሊኬሽን ነው። ይሄን አፕሊኬሽን አውርዶ ስልኩ ላይ ጭኖ ቢያጠና በጣም ምርጥ ውጤት እንዲያመጣ ያግዘዋል። ዩኒቨርሲቲ እንዲገባ ህልሙን እንዲያሳካ ያግዘዋል። ብዙ ተማሪዎች ይህ ትምህርት ይከብደኛል፣ ይሄ ነገር ያስቸግረኛል፣ ማትሪክን ፈርቸዋለሁ ሊሉ ይችላሉ። በዚህ አፕሊኬሽን ግን በጣም ብዙ ነገራቸውን ይቀይራሉ። ፊውቸር ኤክስ ይባላል። የት አገኘዋለሁ ካላችሁ ደግሞ ጉግል ፕሌይ ስቶር ላይ ገብተው አፕሊኬሽኑን ስልካቸው ላይ እንድጭኑት ንገሯቸው፣ ፊውቸር ኤክስ ብለው ከዛ በኋላ በነፃ አፕሊኬሽኑ የመጀመሪያዎቹን ቻፕተሮች ሁሉንም ኩርስ መማር ይችላሉ፣ እየከፈቱ ማለት ነው። ከዛ የመጀመሪያውን ቻፕተሮች የሚያስተምሩበትን መንገድ፣ ጥያቄ የሚሰራበትን መንገድ አይተው ከወደዱት እዛው አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚል ቀይ ምልክት እሱን ነክተው እዛ ላይ የሚላቸውን ነገር አድርገው ወዲያውኑ ሁሉንም ትምህርት ማጥናት ህይወታቸውን መቀየር ይችላሉ። ፊውቸር ኤክስ ይባላል። አሁን በቀጥታ ወደ ጀመር ነው አጀንዳችንን እንግባ። ከአሜሪካው ፕሬዚዳንት ዶናልድ ጄ ትረምፕ የምንሰርቀው የመጀመሪያው ልምድ ትልቅ የማሰብን ኃይል ነው ፓወር ኦፍ ቢግ ቦልድ ቪዥን ብዙ ሰው ከሚገባው በታች ነው ገቢው ኑሮ ደስታው ከዛ የሌሎችን ሰዎች ህይወት ያይና ከኔ በልምድም በእውቀትም የማይሻሉ ሰዎች እንዴት ነው ከፍታው ላይ የወጡት እንዴት ነው የተሻለ ኑሮ የተሻለ ገቢ ያገኙት ብሎ ይጠይቃል እነዚህ ሰዎች ከኛ የሚሻሉት የተለየ ችሎታ ወይም ጥበብ ኖሯቸው አይደለም ትልቅ ማሰብን አይፈሩም እኛ ደግሞ ለራሳችን አነስተኛ ግምት እንሰጣለን። አይፈረድብንም። ከልጅነታችን ጀምሮ ቤተሰብ፣ ወላጅ፣ በዙሪያችን ያሉ ሰዎች፣ ማህበረሰብ ሲያሳድገን ለራሳችን ዝቅ ያለ ግምት እንድንሰጥ ያደርገናል። በተለያየ መንገድ ማለት ነው፣ ቀጥታ አይደለም። ብዙ ጊዜ ይተቸናል፣ ሀሳባችንን ዝቅ ዝቅ ያደርግብናል። የሆነ ነገር አስበን ስንመኝ ወ የሆነ ነገር ለማሳካት ስንፈልግ ለሰዎች ስንነግራቸው፣ እረ ባክ ይሄ የማይመስል ነገር ነው አረባክ እንደው በልክህ ተመኝ፣ ዝም ብለህ ሩቅ አትንጠራራ ይሉናል። በተለያየ መንገድ ይህንን እናንተ ኮንሽየስሊም ሊሆን ይችላል አንኮንሽስ ልታዩት ትችላላችሁ። በቃ ቤተሰብ ቀጥታም ይሁን በተዘዋዋሪ እንደዚህ አድርጎ ይነግራቸዋል። ከዛ መጨረሻ ላይ ትልቅ ማሰብ ትፈራላችሁ። የአብዛኛውን ህይወት መኖር ትፈልጋላችሁ። በቃ እኔ እማራለው፣ እመረቃለሁ፣ ቦታ እቀጠራለሁ፣ ምናልባት ከተሳካልኝ የሆነ ሰው አገባለው፣ ያ ይሆናል ላይፍ ትላላችሁ። ትልቅ የሆነ አምቢሽስ የሆነ ወይም በቃ የሚያስፈራ ነገር አታለሙም፣ ትፈራላችሁ። ከዛ ሌሎች ሰዎች ከኛ ተሽለው ትልቅ ቦታ ደርሰው ስናይ አይ አገሩን የሞላው እኮ ደፋር ነው እዚህ ሀገር፣ ደፋር ነው የሚሳካለት እንላለን። ታዲያ አንተ እስከ ዛሬ ጀምሮ ለምን ደፋር አትሆነ? ለምን ትልቅ አታስብ? በነገራችን ላይ አንተ ትልቅ ብታስብ፣ ያሰብከውን ለማሳካት እየፈለግከውን ያህል ጥረት ብታደርግ፣ የሚያሳካው ፈጣሪ ነው? ታዲያ ፈጣሪ ለሚያሳካው ፈጣሪ ለሚሰጠው አንተ መጠየቅ ለምን ትፈራለህ? በጣም ውድ ነገሮችን እኮ በነፃ ሰጥቷል። ጤናህን በስንት ትሸጠዋለህ? አይንህን ስንት ትሸጥልኛለህ? ልብህን፣ የሰውነትን ወሳኝ ክፍሎች ስንት ትሸጣቸዋለህ? ቤተሰብህን፣ በዙሪያ ያሉትን የምትወዳቸውን ሰዎች ስንት ትሸጣቸዋለ? አየህ ዋጋቸውን፣ አትተምነው፣ ዋጋ አታወጣላቸው። እነዚህ ውድ ነገሮች ግን በነፃ ነው የተሰጡ፣ ፈጣሪ ነው የሰጠን። አየህ በህይወትህ ውስጥ የምትጠይቃቸው ምድራዊ ጥያቄዎች በሙሉ ተራ ናቸው ከተሰጠህ አንጻር። ስለዚህ ተራውን ነገር መጠየቅ መመኘት ለምን ትፈራለህ? ይሄ ነው ትልቁ ጥያቄ። በዚህ ዓለም ላይ ትልቁ ስልጣን የአሜሪካ ፕሬዚዳንት መሆን ነው። ዶናልድ ትራምፕ የአሜሪካ ፕሬዚዳንት እሆናለሁ ለፕሬዝዳንትነት እወዳደራለሁ ብሎ በ2015 ሲናገር ያልሳቀበት መሳለቂያ ያላደረገው ፖለቲከኛ ጋዜጠኛ፣ ኮሜዲያን የለም፣ ሁሉም ነው የሳቀበት። ትንሽ ትልቁ ምኞትህን ስትናገር እንደ ሞኝ፣ እንደ ቂል፣ እንደ ጅል ልትታይ ትችላለህ። የአንተ ስራ ብልጥ እንደ ሆንክ ማሳየት አይደለም። አላማህን ታስቀድምና የተግባር ሰው ትሆንና በጽናት ትታገልና ማን እንደ ሆንክ ታሳያቸዋል። ጋዜጠኞች፣ ፖለቲከኞች፣ ተንታኞች ሳይቀር በፍጹም በተአምር እሱ እንደማያሸንፍ ይተነትናሉ። በየቀኑ አዳዲስ አስቂኝ መረጃዎችን ስለሱ ያወጣሉ። ማንም ያሸንፋል ብሎ አልጠበቀውም። ይሄ ሰው ግን ትልቅ ማሰብን አልፈራም። አንዳንድ ጊዜ እኮ እንኳን ለሰው ልትናገሩት፣ ለራሳችሁ ብቻችሁን ልታስቡት የሚያስፈራችሁ ነገር እኮ አለ። የአሜሪካ ፕሬዚዳንት እሆናለሁ ብሎ ማለት እኮ ለማሰብ ራሱ ያስፈራል። በአደባባይ ተናገረ፣ በአደባባይ መታገል ጀመረ። እንደውም ተፎካካሪው ሂላሪ ክሊንተን ለሱ ያላትን ንቀት እንደ ተወዳዳሪ እንዳልቆጠረችው የምታውቁት ምርጫው ትንሽ ጊዜ ሲቀረው የእሷ ልደት በሚከበርበት ዕለት ትዊተር ላይ ወይም አሁን ኤክስ የሚባለው ማህበራዊ ሚዲያ ላይ እንዲህ ብላ ጻፈች እንኳን ተወለድሽ ቀጣዩ የአሜሪካ ፕሬዚዳንት ብላ ጻፈች ይሄ ማለት ፉክክሩ አልቋል ተቋጭቷል እኔ ያሸንፍ ያለው ማለት ነው በነገራችን ላይ እሷ ብቻ ሳትሆን አብዛኛው ሰው እሱን እንደ አሸናፊ ሳይሆን እንደ ተወዳዳሪ እንኳን አይቆጥሩትም ቀጥሎ የምነግረው ጸባዩ ግን ነገሮችን በሙሉ ገለባበጠ፣ ታሪክ እንዲሰራ አደረገው። ምንድን ነው ካላችሁ፣ ወደ ሁለተኛው ሄድ። ሁለተኛው ከዶናልድ ትረምፕ የምንሰርቀው ወሳኝ ልምድ፣ ከፈጣሪ ቀጥሎ በራስ ማመን። ምን መሰላችሁ? ትልቅ ነገር አሰብክ አደል? ፈለግክ አደል? የሚያሳካው ማን ነው ተባባለ? ፈጣሪ። ፈጣሪ በማን ውስጥ አድሮ ነው የሚያሳካው? በአንተ ውስጥ። አየህ፣ ብዙ ሰዎች ከፈጣሪ ቀጥሎ በሰው ያምናሉ። የሆነ ሰው መጥቶ ህይወቴን ይቀይረዋል፣ ያስተካክለዋል፣ እድል ይሰጠኛል፣ ብድር ይሰጠኛል፣ የሆነ ነገር ያመቻችልኛል ይላሉ። በፍጹም ከፈጣሪ ቀጥሎ በሰው ሳይሆን በራስኑ ማመን ያለብን። በነገራችን ላይ በራስህ እመን ሲባል ትዕቢት አደለም፣ ኩራት አደለም፣ አጉል ንቀት አደለም። በራስህ ማመን ማለት አንተ ውስጥ ያለው የፈጣሪ መንፈስ ስራውን ይሰራል ማለት። ከሰዎች መጠበቅ ልብ ይሰብራል። ከፈጣሪ ቀጥሎ በሰዎች አትጠብቅ። ምክንያቱም ሰው ቃሉን ይረሳል፣ ሐሳቡን ይቀይራል፣ ትላንት የተናገረውን ዛሬ ላይ ደግሞ ይችላል ፊቱን ያዞራል። ስለዚህ በራስህ ማመን ስትጀምር ግን እኔ ከነድክመቴ ከነጉድለቴ ከነ ይህንን ማሳካት እችላለሁ መቀየር እችላለሁ ስትል ግን ነገሮች መቀየር ይጀምራሉ። ስለ ጉድለትህ ብቻ የምታስብ ከሆነ አትቀየርም። ብዙ ሰዎች እኔ እኮ ይሄ ይጎለኛል እኔ እኮ እድሜ አልደረሰም ገና ነኝ ይላሉ። እኔ እኮ እድሜ አልፏል፣ አርጅቻለሁ፣ ለዚህ ነገር ለዚህ ቦታ አልመጥንም ይላሉ። እውቀት የለኝም፣ ልምድ የለኝም፣ ሰው አይወደኝም፣ ሰው አይፈልገኝም ይላሉ። ድክመታችሁን ዘርዝሩ ቢባሉ ደስ ብሏቸው ይዘረዝራሉ። ነገር ግን እስኪ የሆነ ነገር ሞክሩ፣ ጥንካሬያችሁ ምንድን ነው ቢባሉ ግን ምንም የሚያወሩት ነገር የለም። መጀመሪያ የጥንካሬዎች ሁሉ መጀመሪያ እኔ እችላለሁ እኔ ውስጥ ያለው ፈጣሪ ይችላል እንዳሳካ ያደርገኛል ብሎ መነሳት። ፒርስ ሞርጋን የተባለ ጋዜጠኛና የፖለቲካ ተንታኝ በአንድ ወቅት እንዲህ ብሎ ነበረ። በጣም አስቂኝ ነገር ነው እየተካሄደ ያለው አሜሪካ ውስጥ። በጣም የረጅም ጊዜ ልምድ ያላት የበሰለች፣ የተወደደች፣ የተከበረች፣ አንጋፋ የሆነች ፖለቲከኛና ምንም ብቁ ያልሆነ የቢዝነስ ሰው ለትልቁ ስልጣን ተወዳደሩ ይለናል። ይሄ ማለት ዝም ብላችሁ አስቡት ሂለሪ ክሊንተን በጣም ብዙ ልምድ አላት በፖለቲካ ባሏ የአሜሪካ ፕሬዚዳንት ነበር እሷ የውጭ ጉዳይ ሚኒስትር ነበረች አሁን በዚህ ሰዓት ለምሳሌ ማርኮ ሮቢዮ የተባለው ሰው የውጭ ጉዳይ ሚኒስትር ነው የአሜሪካ ያኔ ደግሞ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር ሆና ሰርታለች ስለዚህ እቺ ሴት የቀራት አንድ ደረጃ ነው ወደ ስልጣን ለመውጣት ትልቅ ፖለቲከኛ ናት ትልቅ ልምድ አላት ዋሽንግተን ውስጥ ቆይታለች ከልጅነቷ ጀምሮ ፖለቲካን ያጠ ፖለቲካው ስትሳተፍ ነበር። የመንግስት አስተዳደርን ታውቃለች፣ ትረዳለች። ዶናልድ ትረምፕ ደግሞ የቢዝነስ ሰው ነው። ምናልባት ደግሞ የቴሌቪዥን ሾው አቅራቢ ነበረ፣ ዲያፓረንቲስ የሚባል ተከታታይ ሾው ነበረው። ከዛ ውጪ የመንግስት አስተዳደር ፖለቲካ የሚያውቀው ነገር የለም፣ ልምድ የለውም፣ እውቀት የለውም። በዚህ ዓለም መስፈርት ለዛ ኦፊስ ወይም ለዛ ስልጣን የሚገባ ሰው አይደለም። መጨረሻ ላይ የተፈጠረውን ግን ታውቁታላችሁ። ማጆሪቲ ቮት ወይም አብዛኛው ሰው እሷን መረጠ። ነገር ግን አላሸነፈችም። ለምን ካላችሁ በአሜሪካ ፖለቲካ ብዙ ሰው የመረጠው ሳይሆን የሚያሸንፈው ኤሌክቶራል ቮት በሚባለው ወይም በከተሞች ኮታ መሰረት እያንዳንዱ ከተማ ባለው ፖይንት፣ ያ ፖይንት ተደምሮ ከፍተኛ ያመጣው ያሸንፋል። በጣም ተቀራራቢ በሆነ ፖይንት ዶናልድ ትረምፕ አሸነፈ። ሰው አይወደኝም ማንም አይፈልገኝም የትም አልደርስም እኔ እኮ ይሄ ይጎለኛል ለዚህ ቦታ አልመጥንም የምትል ከሆነ ከአሁን ጀምሮ ከነድክመትህ ከነጉድለትህ ጥረት ማድረግ ጀምር። እኔ እችላለሁ በል፣ እኔ ውስጥ ያለው ፈጣሪ ያሳካዋል በል። ከዛ በኋላ ድክመት ላይ መስራት ትችላለህ። ድክመትህን እየሞላኸው እያስተካከልከው ስትሄድ ነገሮች በሙሉ ይሳካሉ። አንዳንድ ነገሮች ደግሞ ከነ ድክመትህ ከነ እንከንህም ይሳካሉ እንደ ዶናልድ ትራምፕ ማለት ነው። ለምሳሌ ልጠይቃችሁ። አንበሳን የጫካው ንጉስ ያደረገው ምኑ ነው? የትኛው ኳሊቲ ነው? የትኛው ችሎታው ነው? መቼም ግዝፈቱ ነው አትሉኝም። ምክንያቱም በግዝፈት ከአንበሳ ይልቅ ዝሆን ይተልቃል። ዝሆን ግን የጫካው ንጉስ አይደለም። በፍጥነቱ ነው እንዳትሉኝ፣ በጣም ፈጣን እንስሶች አሉ። ለምሳሌ አቦ ሸማኔ በጣም ፈጣን። በብልጠቱ ነው ስማርት ስለሆነ ነው እንዳትሉኝ፣ ጦጣ አለች ወይ ደግሞ ቀበሮ አለ። ታዲያ ምኑ ነው የጫካው ንጉስ ያስባለው? በቁመቱ ነው እንዳትሉ ደግሞ ቀጭኔ አለች። አንበሳን የጫካው ንጉሥ ያደረገው ዶክተር ማይልስ እንደሚለው ከሆነ አመለካከቱ ነው ወይም ለራሱ የሚሰጠው ቦታ ነው። ለምሳሌ አንበሳው ዝሆኑን ሲያየው ምሳዬ መጣ ይላል። ዝሆኑ ደግሞ አንበሳውን ሲያየው ሊበላኝ የሚፈልገው እንስሳ መጣ ብሎ መሸሽ ይጀምራል። አያችሁ፣ አመለካከት አንዱን በይ ያደረገው፣ አንዱን ተበያ ያደረገው። በህይወት ውስጥ የሚገጥሙን ፈተናዎች ወይም ትልቅ ነገሮች በሙሉ ምሳዬ ያደርገዋል እንደውም ለምሳ ሲያሰቡኝ ለቁርስ አደርገዋለሁ ማለት ትችላለህ። ዶናልድ ትረምፕ ከዚህ የተለየ ነገር አላደረገም። ትልቅ አሰበ፣ ትልቅ አለመ። ማንም ሰው በሱ ከማመኑ በፊት እሱ በራሱ ማመን ጀመረ። ይኸውላችሁ ማንም ሰው እናንተን አብሯችሁ እንዲሰራ ከእናንተ ጎን እንዲቆም ጠንካራ መሆን አለባችሁ። ደካማ ሰው ማንም አይወድም። ልፍስፍስን ሰው ማንም አይፈልገውም። ስትጠነክር፣ ስትበረታ፣ በራስ ስትቆም ግን እስኪ ምን ላግዝህ፣ ምን ትፈልጋለህ የሚል ሰው ይመጣል ዶናልድ ትረምፕ ሰዎች እስኪመርጡት ወጥተው እሱ አሜሪካንን ይመራል፣ ሪፐብሊካን ፓርቲን ይወክላል ብለው እስኪመርጡት ድረስ መጀመሪያ እሱ ራሱ እኔ ለዛ ቦታ እመጥናለሁ እችላለሁ ማለት አለበት። እሱ እችላለሁ ሲል ነው እነሱ አዎ ይችላል ብለው የእሱን ንግግር የሚያስተጋቡት። አንተ አልችልም ካልክ ማን ነው ትችላለ ብሎ የሚያስገድድ? ማንም አያስገድድም። አዎ አትችልም ዞር በል ነው የምትባለው። የምትፈልገውን ሕልም በሙሉ አልችልም የምትል ከሆነ አትችልም። እንዴት አድርገህ ታሳካዋለህ? ይሄን ሪፎርድ እኮ ቃል በቃል እንደዚህ ነው የሚለው። አልችልም ካልክ አዎ አትችልም፣ እችላለውም ካልክ አዎ ትችላለህ፣ ታደርገዋለህ ነው የሚለው። ስለዚህ ከፈጣሪ ቀጥሎ በራስህ መን ነገሮች በሙሉ ይገለበጣል። ሶስተኛው ከዶናልድ ትረምፕ የምንሰርቀው በጣም ወሳኝ ጸባይ፣ ዓላማ ይኑርህ፣ ከዛ እቅድ አውጣ። ምን መሰላቸው ነው ዶናልድ ትራምፕ ከሌሎቹ ተወዳዳሪዎቹ በጣም እንዲለይ የሚያደርገው ዓላማውን ጠንቅቆ ያውቃል። ጮክ አድርጎ ይናገራል። ሁሉም ሰው በሚገባው መልኩ፣ ሲምፕል በሆነ መልኩ ይናገራል። በነገራችን ላይ በጣም ጎበዝ ማርኬተር ነው ወይም ሴልስማን ነው። በቃ የሽያጭ ሰው ነው። ሀሳቡን መሸጥ ይችላል። የሚፈልገውን ነገር ለሰዎች ማስረዳት ይችልበታል፣ ቀለል አድርጎ። ለምሳሌ ማጋ የተባለው ፕሮጀክቱ ወይም ሜክ አሜሪካ ግሬት አጌን የተባለው ዓላማው እንደ ዓላማ ብቻ አይደለም የሚናገረው እቅዶቹን ዘርዝሮ ይናገራል። አሜሪካንን ታላቅ አደርጋታለሁ ሲል እንዴት ብትሉት መልሳለሁ፣ እቅዶቹን ይነግራቸዋል። እነዚህ እቅዶች በነገራችን ላይ ተራ ልትሉ ትችላላችሁ፣ ወይም ኢኮኖሚስቶች ይሄ ነገር አሜሪካንን ገደል የሚከትል ፖለቲከኞች ወይም የሶሻል ደግሞ አጥኚዎች ደግሞ ይሄ ለአሜሪካ ማህበረሰብ የማይመጠን ዝቅ ያለ አስተሳሰብ ሊሉት ይችላሉ። እሱ ግን ከመራጮቹ ጋር ይግባባበታል። በነገራችን ላይ ወሳኙ አንተ የሚገባህ ለራስህ በጣም የምትረዳው ሲምፕል በሆነ መንገድ የምታውቀው አላማ ይኑረህ። ያንን አላማህን እንዴት እንደምታሳካ ደግሞ እቅድ ይኑረህ። ያ እቅድ ላይሳካ ይችላል፣ ሌላ እቅድ ታመጣለህ። ግን እቅድ ይኑረህ። ምንም እቅድ ከማይኖርህ በጣም የወረደ ደካማ እቅድ ቢኖርህ ይሻላል፣ ዝም ብለህ በጨፍን ከምትጓዝ ማለት ነው። ለምሳሌ ዶናልድ ትረምፕን አሜሪካንን፣ እንዴት አድርገህ ነው ታላቅ የምታደርጋት? ሜክ አሜሪካ ግሬት አገን ትላለህ፣ አስር ጊዜ ብትሉት። ለምሳሌ ከካማላ ሃሪስ ጋር በሚወዳደርበት ጊዜ፣ አሁን በቅርቡ ያሸነፈውን ምርጫ ካያችሁ ይዘረዝርላችኋል። ለምሳሌ መጀመሪያ በሕገወጥ መልኩ የገቡ ስደተኞችን ጠራርግ ያወጣል። እነዚህ ሰዎች አሜሪካ ውስጥ ወንጀል እንዲበዛ አድርገዋል፣ የእናንተን የስራ እድል እየተሻሙ ነው። ስለዚህ ጠራርግ ያስወጣችኋለሁ ይላችኋል። ከዛ ሁለተኛ ደግሞ ለአሜሪካኖቹ የስራ እድል የማይፈጥሩ እያመጡ የነሱን ምርት ብቻ የሚሸጡልንን ድርጅቶች፣ አገሮች ደግሞ ታሪፍ እጥልባቸዋለሁ፣ ታክስ እጥልባቸዋለሁ። ከፈለኩ 25 ፐርሰንት፣ ከፈለግኩኝ 50 ፐርሰንት፣ ካስፈለገ ደግሞ 100 ፐርሰንት ታሪፍ እጥልባቸውና አሜሪካ አስገብተው እቃቸውን ሊሸጡ ሲሉ አሜሪካውያን ያ እቃ ስለሚወደድባቸው መግዛት ስለማይችሉ የእነሱን እቃ አልገዛም ብለው እዚሁ አሜሪካ ውስጥ የተመረተ እቃ ይገዛሉ። ያለበለዛ ደግሞ እነዚህ ድርጅቶች እዚሁ አሜሪካ ውስጥ ገብተው የራሳቸውን ድርጅት ከፍተው እኛን መቅጠር አለባቸው፣ ለአሜሪካውያን የስራ እድል መፍጠር አለባቸው። ያኔ ታሪፉን አነሳላቸዋለሁ ይላቸዋል። ከዛ እንደዚህ ሲል አብዛኛው ሰው እውነቱን እኮ ብዙ ስራ የሚሰሩት ቻይናውያን ናቸው፣ ህንዶች ናቸው፣ አንድ የአሜሪካ ድርጅት እኔን ከመቅጠር ይልቅ ቻይናዊ፣ ህንዳዊ መቅጠር ይቀለዋል ብለው ሰዎች ስሜታቸው ይነሳሳል። ሶስተኛ ደግሞ ታክስ አነሳለሁ ይላቸዋል። ታክስ ሳነሳ ለምሳሌ ትልልቅ ድርጅቶች የስራ እድል እንዲፈጥሩ ያንን ገንዘብ ይጠቀሙበታል። እና ደግሞ ቲፕ ከምታገኙት ላይ ታክስ ምንም አልቆርጥባችሁም ይላል። ይሄ ማለት ከአብዛኛው አሜሪካዊ ጋር የሚያግባባ ትልቅ ቋንቋ ነው። በተጨማሪ ደግሞ እንዲወዱት የሚያደርጋቸውን እነሱ የሚፈልጉትን መስማት የሚፈልጉትን ነገሮች ይነግራቸዋል። ለምሳሌ ዎክ የተባለውን ቫይረስ ከአሜሪካ ጠቅልያ ከዚህ በኋላ ሁለት ጾታ ነው የሚኖረው። ከዚህ በኋላ ማንኛውም ትምህርት ቤት ውስጥ ወይም ስኩሎች ውስጥ በየትምህርት ቤቱ ይህንን አይምሮ የሚበርስ ትምህርት ማስተማር አይቻልም። ሁለት ጾታ ነው ያለው። ጾታ ብዙ ነው ባይነሪ ነው እንደዚህ የምትሉትን ነገር ታቆማላችሁ፣ ይሄ ቫይረስ ነው እያለ ወንዶች ደግሞ በሴቶች ስፖርት ውስጥ አትገቡ፣ እንደገባውኝ ዋይት ሀውስ ኤግዚኪዩቲቭ ኦርደር ነው ምፈርመው ምናምን እያለ አስተያየት ይሰጣል ማለት ነው። ይሄ ማለት ከአብዛኛው ህዝብ ጋር እንዲግባባ ያደርገዋል። ዓላማውን ያውቃል ሜክ አሜሪካ ግሬት አገን ይላችኋል። እቅዱን ደግሞ ይነግራችኋል። እንዲህ አደርጋለሁ፣ እንዲህ አደርጋለሁ፣ እንዲህ አደርጋለሁ። አሁን የነገርኳችሁ ስደተኛ እወጣለሁ፣ ታክስ ቀንሳለሁ፣ እንደዚህ አደርጋለሁ፣ ታሪፍ ደግሞ የውጭ ድርጅቶች ላይ እጥላለሁ፣ ከዛ ወክ የሚባለውን ቫይረስ አስወግዳለሁ ብሎ እቅዱን ይነግራችኋል። በተቃራኒው ደግሞ ተወዳዳሪው ከመላ ሃሪስ ደግሞ ምንድን ነው የምትፈልገው፣ ዓላማዋ ምንድን ነው፣ እቅዷ ምንድን ነው ብትሉ ቬግ ነው፣ ጥርት ያለ አይደለም። እንደውም ብዙ ቦታ ላይ ተጋብዛ ስትጠየቅ እዛው ነገሮችን ግልጽ አድርጋ ከመናገር ይልቅ መደባበስ ይቀላታል። በቃ ዙሪያ ትሽከረከራለች። ስለዚህ ዓላማዋን ሰዎች ሊረዱት ስላልቻሉ ሊመርጧት አልቻለም። ትኩስ የሆኑ ሀሳቦችን እያነሳሱ ደግሞ በተለይ ኢንፍሌሽኑ፣ ይሄ የግሮሰሪ ነገሮች ትናንሽ የጨመሩ ዋጋዎችን እያነሳ አብዛኛውን ህዝብ ቀልብ ገዛ ማለት ነው። ስለዚህ ምን ልላችሁ ፈልጌ ይመስላችሁ? እቅድ ከማይኖራችሁ ይልቅ ደካማ የተባለ የማይረባ እቅድ ይኖራል የሃርቫርድ ስታዲም በነገራችን ላይ ይህንን ሀሳብ ይደግፋል። ምን ማለቴ መሰላችሁ ምንም እቅድ የሌላቸው አላማ የሌላቸው ሰዎች ያንን ነገር ለማሳካት ወይም ምንም ህይወታቸውን ለማሻሻል ያላቸው እድል አምስት ፐርሰንት በታች ነው። ወይም ዘጠና አምስት ፐርሰንት ኦልሞስት አያሳኩም ማለት ወይም ህይወታቸው ምንም አይቀየርም ማለት። አላማቸውን የሚያውቁ እቅዳቸውን የሚያውቁ ደግሞ ከአርባ ፐርሰንት በላይ የማሳካት እድል አላቸው ይለናል። ይሄ ማለት የሚያውቁ ማለት ነው። ደግሞ እቅዳቸውን አውቀውት የሚጽፉት ደግሞ እቅዳ የሚያወጡ ሰዎች አላማ የሚያወጡ ሰዎች የሚጽፉት ደግሞ ከሰማንያ ፐርሰንት በላይ ያሳኩታል ይለናል። ይሄ ብዙ ሰዎች ህይወት ላይ የተደረገ ጥናት ነው። ምንላቸው ፈልጌ ነው በቃ የማይረባም ቢሆን አላማ ያስፈልጋቸዋል። በነገራችን ላይ አላማ ከሌለ፣ አላማ ያለው ሰው አገልጋይ ነው። ስለዚህ ምንድን ነው የምትፈልገው ከህይወት? የዛሬ ሶስት ዓመት ራስን የት ቦታ ነው ማግኘት የምትፈልገው? የዛሬ አምስት ዓመት የቱ ጋር ነው ራስን ማግኘት የምትፈልገው? ምን አይነት ገቢ እንዲኖር ትፈልጋለህ? ምን አይነት የትዳር ህይወት ምን አይነት የፍቅር ህይወት፣ ምን አይነት የትምህርት ደረጃ ላይ፣ ምን አይነት ገቢ ላይ መድረስ ትፈልጋለህ? ይህንን ለራስ ጠይቀው። ዝም ብለህ በቃ እግረ መንገድህን መኖር አቁም። አላማ ያስፈልጋል። ከዓላማ ቀጥሎ ደግሞ እንዴት ያንን ዓላማ እንደምታሳካ እቅድ ያስፈልጋል። ያ እቅድ በቃ ደቤስ የሆነ ወይም ማስተርፒስ መሆን አይደበቅበት። በሂደት ታስተካክል ነገርኳቸው እቅድ ከማይኖርህ ይልቅ የማይረባ ተራ የተባለ እቅድ ቢኖርህ ይሻላል። ምክንያቱም ያንን ነገር ስትሞክር ባይሳካ ትቀይረዋለህ፣ ታሻሽለዋለህ። በነገራችን ላይ ዓላማህን መቀየር አይጠበቅብህ፣ እቅድህን ግን ትቀያይረዋለህ። ስለዚህ ዓላማ ያስፈልግሃል። እቅድ አውጣ፣ ህይወትህ መስመር መያዝ ይጀምራል። ከዶናልድ ትረምፕ የምንሰርቀው አንድ ጸባይ፣ ግን ህይወታችንን እስከ መጨረሻው ይቀይረዋል። ወደ ቀጣዩ አራተኛውና የመጨረሻው ከዶናልድ ጄ ትረምፕ የምንሰርቀው ጸባይ ተግባርና ጽናት ነው። ምን መሰለ፣ በየቀኑ የሚገጥሙን ከባድ ነገሮች፣ ከባድ ችግሮች ለማለፍ በራስህ ማመን፣ ትልቅ ማሰብ፣ አላማ፣ እቅድ ማውጣት በቂ አይደለም። ብዙ ሰዎች ተነቃቅተው እችላለሁ ብለው የሆነ ስራ ይጀምራሉ፣ የሆነ ቢዝነስ ውስጥ ይገባሉ፣ የሆነ ፈታኝ ቻሌንጅ ውስጥ ራሳቸውን ያገኙታል። ከዛ ግን ተግባር ውስጥ ሲገቡ መሃሉ አይነገርም፣ መጽናት ያቅታቸዋል። ህይወት ደግሞ የመቶ ሜትር ሩጫ አይደለም፣ ማራቶን ነው። ማራቶን ደግሞ ስፕሪንት ማድረግ ወይም አፈትልኮ መውጣት ሳይሆን የሚፈልገው ጽናት ይፈልጋል፣ ስታሚና ይፈልጋል። አንተ ውስጥ ቀስ እያለ እየዳበረ የሚመጣ ብትወድቅም ብትነሳም መልሰህ የምትሞክር ሰው መሆን። አየህ፣ አላማህን አትቀይረው። ወደ አላማ የሚወስድህን መንገድ ግን ትቀያይረዋለህ። ያለበለዚያ ተስፋ ትቆርጣል። ለምሳሌ ከቦሌ ተነስተህ ፒያሳ ለመድረስ ቀጥተኛው መንገድ በቃ በወሎ ሰፈር በመስቀል አደባባይ በስቴዲየም አድርገህ በሜክሲኮ አድርገህ ሜቢ መሄድ ሊሆን ይችላል። ፒያሳ ቀጥተኛው መንገድ ከተዘጋስ የምታደርገው ምንድን ነው? በላይ ትዞራለህ። በመገናኛ በሾላ በእንትን በአራት ኪሎ አድርጌ ፒያሳ ልትል ትችላለህ። ብቻ አንዱ ሲዘጋ በአንዱ እያልክ መንገድህን ትቀያየራለህ። መድረሻ አንድ ግን አትቀይርም። አይ ፒያሳ መሄድ ይቅርብኝ ማለት የለብህም። ትልቁ ዓላማህን አትቀይረው። እቅድህን ግን የሚወስድህን መንገድ ግን ልትቀያየር ትችላለ። ያንን ለማድረግ ደግሞ ጽናት ይፈልጋል። ዶናልድ ትራምፕን የሚያደንቁም የሚንቁም ጋዜጠኞች፣ ፖለቲከኞች በአንድ ነገር ይስማማሉ። ፋይተር ነው፣ ተዋጊ ነው፣ ጽኑ ነው። ወድቁ መልሶ ይነሳል፣ አይንበረከክም፣ እልህኛ ነው። አስቡት፣ ከስልጣኑ ሲወርድ ከዛሬ አራት ዓመት አምስት ዓመት በፊት ማለት ነው። ያልተነሳበት ጠላት የለም። አርባ አንድ ክስ ተመስርቶበታል። አንዱ ክስ ብቻውን ብዙ ዓመት ሊያሳስረው ይችላል። ከሶሻል ሚዲያ ታግዷል። ድምፁ ታፍኗል። ምንም ሊናገር አይችልም። እንዲሆንኩኝ እዚህ ጋር ነው ያለሁት ማለት አይችልም። ታፍኗል። የምርጫ ቅስቀሳ ሲያደርግ ለግንባሩ የተተኮሰ ጥይት ጆሮውን መቶታል። ከሁሉ በላይ ደግሞ ሜንስትሪም ሚዲያው ከሱ ጀርባ ነው የቆመው። ሜንስትሪም ሚዲያ ማለት በጣም ብዙ አሜሪካኖች የሚከታተሉት የውጭ ሰዎች የሚከታተሉት የአሜሪካን ኢንተርናሽናል ሚዲያም ላይ ያሉ ሜንስትሪም ቻናሎች በሙሉ ጋዜጣው፣ መጽሔቱ፣ ቴሌቪዥኑ፣ ሬዲዮ ሁሉ ተነስቶበታል። ለምሳሌ ከቢቢሲ ጀምሮ ሲኤንኤን፣ ሲኤንቢሲ፣ ሲቢሲ፣ ሲቢኤስ፣ ኤምኤስኤንቢሲ፣ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ ዎል ስትሪት ጆርናል እነዚህ በሙሉ ከእሱ ተቃራኒ ጎን ቆመዋል፣ ከፎክስ ኒውስ እና ከስካይ ኒውስ በስተቀር ማለት ነው። ሌላ ደግሞ ከሜንስትሪሙ በተጨማሪ ሶሻል ሚዲያው ከሱ ጀርባ ነው የቆመው። ከኤክስ ወይም ከትዊተር ውጭ ሌሎቹ በሙሉ አግደውታል። እነ ፌስቡክ፣ ታውት፣ ጎግል እንኳን ማለት ነው። ሰርች ኢንጂኖች እንኳን የእሱን ስም አጥፍተውት ያውቃሉ። ዶናልድ ትረምፕ ብላችሁ ሰርች ብታደርጉ ላታገኙ ትችላላችሁ። ስለሱ ምንም መረጃ ላታገኙ ትችላላችሁ። ዊኪፒዲያ መረጃ ማግኛ ሳይቀር ከሱ ጀርባ ነው የቆመው። እነዚህ ሁሉ የሚያስፈሩ ጥላቶች ከጀርባው ሆነው በጽናት ሲዋጋ ነበር። ደግሞ የሚገርማችሁ እሱን እንደ ሂትለር፣ እንደ ናዚ መሪ፣ እንደ ጨፍጫፊ ወይም ደግሞ ጠላቶቹን ሊበቀል እንደሚመጣ መሪ ሲስሉት ነበረ። በኒውዮርክ ውስጥ ባደረጉት ራሊ ወይም ሰልፍ የእሱን የምርጫ ቀስቀሳ እንደውም እንደ ናዚ ስብሰባ፣ በቃ ይሄ አገርን ሊያወድም የመጣ ነው እያሉ ብዙ አይነት ስዕል ስለውበት ነበረ እንደውም ሄት ስፒቾችን ሬሲስት የሆኑ ሀሳቦችን ይሄው እያነሳ ነው በተለያዩ ሰዎች በኩል እያሉ በቃ ስሙን ጥላሸት ሲቀቡት ነበር። በዛ ሁሉ ውስጥ ግን የራሱን እውነት ይዞ ሲታገል ነበር። በጣም ዝቅ ብሎ ወርዶ ነበረ። ሲያሸንፍ ከፍ ማለት ሲጀምር ግን እንኳን ደስ ያለህ ያላለው ሰው አለ። የዓለም መሪዎች ከጎን ህንን አሉት። ሌሎችም ሰዎች በሙሉ ታዋቂ የምትሏቸው በጣም ሀብታም ስኬታማ የምትሏቸው ሰዎች ሳይቀሩ እንኳን ደስ ያለህ ከአንተ ጎንነን ለማለት ተሽቀዳደሙ። ጥቂት ሰዎች ነበረ በችግሩ ጊዜ አብረውት የነበሩት። አብዛኞቹ ሰዎች ተመልካች ነበሩ ወይ ጠላቶቹ ነበሩ። ምን ልላችሁ ፈልጌ መሰላችሁ? ሁልጊዜ ደካማ ከሆናችሁ ማንም ከጎናችሁ አይቆም። መጠንከር ስትጀምሩ መበርታት ስትጀምሩ ግን ሰዎች ይሰለፋል። ሰዎች ከእናንተ ጎን መሆን ይጀምራሉ። ከእናንተ ጋር መስራት ይፈልጋሉ። በቃ ከፍታ እንዳለ ሁሉ ዝቅ ትላለ። መልሰ ግን ከፍ የምትለው ከጸናህ ብቻ ነው። ጽናት በጣም ወሳኝ። በተለይ ትልቅ ነገር አስበህ ስትነሳ የማይፈትንህ ነገር የለም። ሰዎች እንደማትችል፣ ይሄ ነገር እንደማይሳካ ይነግረሃል ያለው ቢሮክራሲ ያለው ሲስተም አንተ እንድትሰራ እንድትለወጥ አይፈቅድም። በቃ ብዙ ነገር መሰናክሎች ይገጥመዋል። ግን አትርሳ፣ በጣም ወደፊት መወርወር ከፈለግ በጣም ወደኋላ መንደርደር አለብህ። እኔ በሰዎች መካከል ትልቅ ልዩነት የሚፈጥረው ምንድን ነው ካላችሁኝ ሁለት ነገር እጠራለሁ። የመጀመሪያው አመለካከት ነው። ሁለተኛው ግን ጽናት ነው። ጽናት ማለት ሁልጊዜ ተመሳሳይ ነገር እያደረግ ሄደህ መጋጨት አይደለም። ለምሳሌ መስኮቱ ዝግ ሆኖብህ ሄደህ መጋጨት አይደለም። ክፍት በር መፈለግ ነው። አይ አላማህን እኮ አትቀይርም። መውጣት ነው ማምለጥ ነው መሻሻል ነው መለወጥ ነው የምትፈልገው አይደል? በቃ እሱን ትይዛለህ። እሱ አላማህ ነው። እንደዚህ አይነት ገቢ ፈልጋለሁ፣ እንደዚህ አይነት ህይወት ፈልጋለሁ፣ እንደዚህ አይነት ስራ ፈልጋለሁ አልክ አይደል? እሱን አትቀይርም። እሱን ህልምህን ታስቀምጠዋለህ። ወደ እሱ ህልም ግን የሚወስድህን ብዙ ነገር ትሞክራለህ። በጽናት በተግባር ማለት ነው። ቅድም ያልኩህን ነገሮች ግን ውስጥ ይዘህ በቃ ትልቅ ማሰብን ይዘህ እኔ እችላለሁ ፈጣሪ በእኔ ውስጥ ስራውን ይሰራል እያልክ አላማህን እያስታወስክ በጽናት ትታገላለህ። ለመዝጊያ እንዲሆነኝ ጃፓኖች የሚሉት ልጥቀስላችሁ ሀብት የሚበቅለው በጽናት ዛፍ ላይ ነው ይላሉ። እኔ ደግሞ ሳሻሽለው ነው በህይወት ውስጥ ምርጥ የሆኑ ነገሮች በሙሉ የሚበቅሉት በጽናት ዛፍ ላይ ነው። ለህይወታችሁ የሚጠቅም አንድ ነጥብ እንኳን አግኝታችኋል ብዬ አስባለሁ። ግን የትኛውን ሀሳብ ወደዳችሁ? ስለ ትረምፕ ካወራኋችሁ አራት አስገራሚ ነገሮች የመጀመሪያው ትልቅ አስብ ነው። ሁለተኛው ከፈጣሪ ቀጥሎ በራስህ እመን ነው። ሶስተኛው ደግሞ አላማና እቅድ ይኑረህ ነው። አራተኛው ደግሞ ተግባርና ጽናት ይኑረህ ነው። ስለዚህ የትኛው ነው እናንተ የጎደላችሁ? የትኛውን ወደ ህይወታችሁን ለመተግበር ወሰናችሁ? ኮመንት አድርጉልኝ። እስከ መጨረሻው አብራችሁኝ ስለቆያችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቸር ሰንብቱ።